ስሜ ጋዜጠኛ እድሉ ፈቀደ ይባላል። እሌኒ መኩሪያ እባላለሁ የስነ ምግብ ሕክምና ባለሙያ ነኝ። ዳዊት ምትኩ እባላለሁ ጋዜጠኛ ነኝ እና ፉድ አንተር ነኝ። እሺ። ቤተልሔም ላቀው እባላለሁ የስነ ምግብ ባለሙያ ነኝ። ምስራ ለገሰ እባላለሁ የማርኬቲንግ ቤዲግሪ አለኝ። ልጅ ነኝ ባለትዳር የፍቅር ጓደኛ አለኝ አለኝ። ምራ ጊዜ ፍቅር ሲይዘኝ ብርድ ብርድ ይለኛል፣ በቃ ያንቀጠቅጠኛል። እና ደግሞ የአስቴርን ዘፈን ግዴታ ትሰማ አለ። ፍቅር ካልሆነ የሮፍናንን ከሰማ ፍቅር አይደለም፣ ፍቅር አይደለም። መሐሙድንም የምትሰማ ከሆነ ፍቅር አይደለም። እሱም ጊዜያዊ ነው። የቀበሌ ቤት በለው። የአስቴርን ዘፈን ግድ ያሰማሃል። ጂጂ በቃ ትዋት ምስማ እየገለበትክ ትሰማል። ለእሷ ለወንድም ትዘፍናችሁ ዘፈኖች አሉ። አንተ እየገለበትክ ለእሷ ብቻ ካላንቀጠቀጠ ፍቅር አይደለም። እኔ አንቀጥቅጦኛል፣ አንዘፍዘፎኛል። ይርበኝ ነበረ፣ በጣም ይርበኝ ነበረ እና እሷን ሳያት በተለይ በጣም ይርበኛል። ገባ ለኝ ፍቅር ምንም የፍቅር ግንኙነት የለኝም። ምክንያቱም ከዩኒቨርሲቲ እንደወጣን ሌላ ህይወት ነው የጠበቀን። ራዘር ያንን ለመሸፈን ብዙ ቀዳዳዎች አሉ። ያንን ለመሸፈን ለመክደን ደፋ ቀና ደፋ ቀና እያለን ነው እስካሁን። ምንም እስካሁን የፍቅር ግንኙነት የለኝም እኔ በመጠናናት አላምንም እውነት ለምናገር ግን ማላምንበት ዋነኛ ምክንያት ያው የሰው ልጅ የሰው ልጅ ተጠንቶ አያልቅምና ባህሪዎች፣ የሰው ልጅ ባህሪዎች ዲፋይን የሚደረጉት ከሚውለው ሰው ጋር ነው። ለምሳሌ ዛሬ ከእናንተ ጋር ስውል በቃ የሳቅኩ እየተጫወትኩ ነበረ። ከዛ ከስራ ጋር በተገናኘ የሆነ ሰው ቢያናድደኝ ተመልሼ አንተ ጋር ስመጣ ተናድጄ ሊሆን ይችላል። ማወራ ወይ የምታስቀኝ ነገር ምንም ሴንስ ላይ ሰጠኝ ልችል ይችላል እና ሰዎች ባህሪያቸው በዙሪያቸው ባለው ማህበረሰብ እና የኑሮ ሂደት ይቀያየራል ብዬ አምናለሁ እና በዛም ነው እኮ ማቹሪቲ ምናምን እየተባለ አድገዋል ሰውየው ነገሮችን ያብሰለስላል ምናምን እየተባለ የሚመጣው በዛ ምክንያት ነው። ስለዚህ ሂደት ስለሆነ እኔ ሰዎችን ጸባያቸውን ማጥናት አለባቸው ብዬ አላምንም። ባይሆን ልባቸውን እንደው ክሮስ ቼክ ማድረግ ውስጡ ክፉ የሆነ ሰው እና ያልሆነ ሰው መለየት ያስፈልጋል በተለይ ለትዳር አለ አካር ኢምፖርታንት ነው ብዬ አምናለሁ። ግን ያው ኮንዲሽን ነው እንትን ጸባይ የሂደት ሁኔታ ነው። አላምንም እኔ እንትን ይሄ የሰው ባህሪ እኔ እንወቀው ምናምን ፍቅር እንደዛ ነው ብዬ አላስብም። እንዲህ በአይንም ስላየኸው ይገባሃል፣ እኔ አፍቅር ዋለሁ ሞቻለሁ ምናምን በሚልም አላምንም። እኔ ሂደት ነው ፍቅር እና የልብ ፍቃድ ያስፈልገዋል እና ደግሞ ትዳር ላይ ሲደርስ ደግሞ የፈጣሪ ፈቃድ ነው። አንዳንዴ እንደዛ ተዋውቀናል ተለማምደናል ምናምን ብለህ ላይሳካ ይችላል። ስለዚህ ይህንን ሊያዩ የሚችሉ ሰዎች ቢ እሱ የለኝም እንዳይሉ ፕሮባብሊ፣ አንዳንዴም እንግዲህ የሚያምኑት አምላክ መፍቀድም ሊሆን ይችላል። ኢነዌ ግን እኔ ከሰው ጋር የተለያየ ሰውን አይቼ አውቄ ለምጀው ምናምን አይደል እንደዛ። ለምን ህፃን እያለሁ ልደባደቡላ ነበር፣ ትዝ ይለኛል። እናቴ ናት ያስቆመች ልደባደብ ብዬ በግሩፕ ልደበድበው ነበር ልጁ። ከዛ ግን የተናቅኩ ነው የመሰለኝ፣ እኔ ልጅቷን ወዳታለሁ ብሎ ለእኔም አይደለም የተነገሩት ለሌላ ሰው ነው። ግን እናቴ ጋር ሄጄ ልደበድበው ነው ብዬ ስነግራት ምን ብትለኝ፣ ጥሩ እወድሻለሁ ተብለሽ ልትደባደቢ፣ እጠላሻለሁ ብትባይ ምን ልትይኝ ነው ተባልኩ። ከዛ ወዲህ ነው ያቆምኩት እንጂ ተደባዳቢ አቅም ኖሮኝ እኮ አይደለም፣ ግን በቃ የተናቅኩ ስሜት መስሎኝ ነው ለመደባደብ የሄድኩት። በሌላ ፐርስፔክቲቭ ነበረኝ ማለት ነው። እግዚአብሔር ይስጠው ባለቤት ይሄንን ሀሳብ አሽሮኝ እንዳገባ ስለረዳኝ ሂደት ስለሆነ እንደው እንቅድም እንዳልኩ ነው ፈጣሪ ሲፈቅድ የሚከናወን ነገር ስለሆነ፣ በተለይ ለሴቶች በእንደዚህ አይነት በእንደዚህ አይነት አመለካከቶች ውስጥ መያዝ አለባቸው ብዬ አላስብም። ሰው ስለደከመ ስላልደከመ አይደለም ሁለት በጉዳዩ ስለበረታ ስላልበረታ አይደለም። ትዳር ማይዘው አይደል? እሺ አይ ቲንክ የቆየንበት የሪሌሽንሺፓችን የረዘመበት ያጠረበት ጉዳይ ብቻ አይመስለኝም። ትዳር ላይ ግን ምን ያክል እርስ በርስ መግባባት እንችላለን፣ የመነጋገር ልምዳችን ምን ያክል ነው በኋላ ስጎላችን። ብዙ አመት እኮ አንድ ላይ ሪሌሽንሽፕ ውስጥ ቆይተው ትዳር ማይ የመሰረቱ ሰዎች ይኖራሉ አይደለም። አጭር ሪሌሽንሺፕ ላይ ደግሞ አጭር ጊዜ ቆይተው ቶሎ ስኪታማ የሆነ ትዳር ሚኖራቸው ሰዎች ይኖራሉ። እና የርዝመቱ ሳይሆን እርስ በርስ የመግባባት ነገሩ ይመስለኛል። ለምሳሌ ሰፖርት መደራረጉ ለምሳሌ አንድ ሴት መማር ማደግ የምትፈልግ ከሆነ ያ ሰውዬ ደግሞ ከትዳር በፊት ይሄን ነገር ሳይነጋገሩ ወደ ትዳር ከገቡ እና እሱ ደግሞ መማር ማለት ላይ መማሯን ሰፖርት ማያደረግ ከሆነ ምናልባት ግጭቶች ምናምን ሊፈጠሩ ይችላሉ። እና እኔ እኔ ማም ነው ከትዳር በፊት በደንብ ሰውየውን በደንብ አንደርስታን ማድረግ እሷንም ደግሞ በደንብ ማወቃ መታወቅ መተዋወቅ ይቀድ ይቀድማል ብዬ አስባለሁ። ጎላችን ምንድን ነው ለምሳሌ እኔ ማድረግ ምፈልገውን የኔን ዓላማ ህልሜን ምናምን ሰፖርት የሚያደረግ መሆኑን ማወቅ አለብኝ ብዬ አስባለሁ። እኔ ማድረግ ምፈልጋቸውን ነገሮች ሰፖርት የማያረግ ከሆነ በኋላ ግጭቶች የመፈጠር እድላቸው ሰፊ ይመስለኛል። ግን ዋናው ነገር ትዳር ውስጥም ሆነ የፍቅር ግንኙነት ውስጥ ተነጋግሮ ግልጽ መሆንና መነጋገር መቻል ይመስለኛል። እንግዲህ ከስድስት ወር እቅድ መንግስት ከወጣቸው እቅዶች አንጻር ስናየው ትዳርባውን ጊዜ አይሆንም አይሆንም፣ በቃ ፈጽሞ ማየሆን ነገር ነው። የኑሮ ውድነት አለ፣ በዚህ በኩል ኪራይ፣ በዚህ በኩል ታክሲ፣ ታክሲ፣ ታክሲ ዛሬ ራሱ ለብር ነው የጨመረው። እንዴት ነው አሁን? አንድ አምሳል አንድ አካል ሆናችኋል እየተባል የሁለት ሰው እንዴት ነው የምንከፍለው? ታክሲ ውስጥ ራሱ ማለት ነው። ስለዚህ መጠናናት ገና ከመጋባት በፊት በታክሲ አብረ መሄድ፣ ገባ ተከራይተ መኖር ሌላ ነገር አታደርጉ። እኔ እየመከርኩ አይደለም፣ ግን ለማንኛውም መጠናናት በጣም ጥሩ ነው። ሌላው ነገር ደግሞ ያው ሌላውም ፈጣሪ ነው የሚሞላው። አይደለም ወንድ ልጅ ጠንክር፣ አንተ ነው ትዳር የሚበረታውና፣ ጠንክር፣ ወጠረ፣ ስራ፣ ሌላ ምን ላሉ። ከዛ በኋላ ወደ ላይ መጸለይ ብቻ ነው። መጠናናት ስንል ረዥም ጊዜ የሚወስድ ነገር ላይሆን ይችላል እኮ እንዳልኩ መነጋገሩ፣ ግልጽ መሆኑ፣ አላማችን ምንድን ነው? ጓደኝነት ስንመሰርት ጎላችን ትዳር ነው ወይ ሚለው፣ እንዴት ነው መጀመሪያ ሪሌሽንሽፕ ውስጥ ስንገባ ሪሌሽንሽፑ የመጨረሻ ጎላችን ምንድን ነው? አንዳንድ ሪሌሽንሽፕ ዝም ብሎ ይመሰረታል፣ አይደለም እንትን መጨረሻ ሳይኖረው። ግን ደግሞ ሪሌሽንሽፑ አላማው መጨረሻው ትዳር ከሆነ ረዥም ጊዜም ላይፈጅ ይችላሉ። ዋናው ነገር አላማው ምንድን ነው ነው። ሰው የፍቅር ግንኙነት የሚገባባቸው ብዙ ምክንያቶች ሊኖሩት ይችላሉ። ግን ጎሉ መጨረሻው ትዳር ከሆነ ረዥም ጊዜ መቆየትም ላይኖር ይችላል። በአጭር ጊዜ ውስጥ በደንብ እርስ በርስ መተዋወቅ ይቻላል ብዬ አምናለሁ። ፍቅር ህይወት ላይ እንደ እንትኑ ነው እንደ ኢንቫይሮንመንቱ ነው። ምናልባት ቶሎም ተዋውቀው ቶሎ የሚጋቡም አሉ እንዲሁም ደግሞ ረዥም ጊዜ ወስደው የሚጋቡ አሉ። ይሄ እንግዲህ እንደ ሰው ይወስነዋል። እንደ ሰው የሚወስንበት አካሄድ እና ሂደት አለ። ግን እንደኔ እንደኔ ቢያንስ አንድ ሰው እስከ ሁለት ዓመት ድረስ አንድ ዓመት ተኩል ድረስ ቢቆይ በጣም ጥሩ ነው ብዬ አስባለሁ። እውነተኛ ፍቅር አይቀናም። እውነተኛ ፍቅር አሳልፎ ይሰጣል። ራሱም እንግዲህ ሰው መቸስ አጋፔ ፍቅር አለው ብለን አናስብም። አጋፔ ፍቅር የምንለው ያለ አንዳች መስፈርት እንዲሁ ሰውን መውደድ ነው። ያለ አንዳች መስፈርት ገንዘብ አለው፣ መልክ አለው፣ ቁመት አለው፣ አለባበሱ ጥሩ ነው፣ አኗኗሩ ጥሩ ነው ሳንል የምንወደው ፍቅር ነው አጋፔ። ያንን ደግሞ ያደረገልን እግዚአብሔር ብቻ ነው። እንደኔ እውነተኛ ፍቅር አለው ወይ? መገለጫው ምንድን ነው? መገለጫው እንግዲህ መተሳሰብ ነው በሰውኛ ካየን አለመቅናት ነው። ተሳስቦ አጭር፣ በነገራችን ላይ የምንኖረው እድሜ አጭር ስለሆነች በዛች አጭር እድሜ ውስጥ ተሳስቦ ተፋቅሮ አንቺ ትብሽ አንተ ትብስ እየተባባሉ መኖር ነው ፍቅር። ደራሲ አገላለጽ እውነተኛ ፍቅር ያው ሰውን ያለ ምንም ምክንያት መውደድ ይመስለኛል። ማለት ላይ ክራይቴሪያ ምናምን ሳናስቀምጥ እንዲሁ ዝም ብለን የሚሰማ ስሜት ይመስለኛል። ያው መግባባት ነው አንደኛ ዋናኛው አንደኛው ነገር መግባባት፣ እርስ በርስ የመግባባት የመናበብ ባህሪ ያላቸው መቻቻልን ስሜታዊውን ስሜት ለስሜት መግባባትን ለነገሮችን ችኩልነት ሳይሆን ነገሮችን ቀድሞ ለዛ ሰው ማሰብ የመግባባት ባህሪያቶች ይኖራሉ። ራስን ብቻ ራስን ማስቀደም ሳይሆን የምታፈቅረውን ሰው የምታስቀድምበት መንገድ ነው። አንድ ፈረሱላ አንድ ፈረሱላ ሚንስ አንድ ሺህ ኪሎ ግራም እ ገና ነኝ። አሁንም አንድ ፈረሱላ እቴ፣ በጣም ብዙ እኮ ነው። በጣም ብዙ ነው። አዲስ ፈረሱላ በጣም ብዙ ነው። ኔ እንደው እኔ አንድ ሺህ አይሆንም አንድ ፈረሱላ መቶ ኪሎግራም ነው ይመስለኛል። አንድ ፈረሱላ ቡና ነው እንዲ ቡና ነው። ፈረሱላ ብቻ ፋዘር ምናም ፈረሱላ ምናም ይላል። አንድ መቶ ይመስለኛል አንድ መቶ ኪሎግራም አንድ ፈረሱላ። ፈረሱላ አስራ ሰባት ኪሎ ምድር ለፀሐይ፣ አይ ሶስት፣ እኔ እንጃ። ምድር ለፀሐይ እኔ እንጃ። ምድር ለፀሐይ ስንተኛ ፕላኔት ናት? እንግዲህ ጂኦግራፊ ላይ ነው ስንተኛ ክፍል ተማርኩም ረስቼዋለሁ። እኔ የሶሻል ተማሪ ነው፣ በነገራችን ላይ ሶሻል ተምሪ ነው ወደ ጆርናሊዝም ጆይን ያረኩትና የሆነ ክብ ክብ ነገር አለ። ስንተኛ ላይ ሶስተኛ፣ ሜቢ ልትሆን ትችላለች። እኔ እንጃ፣ እርግጠኛ አይደለሁም። ግራቅ ተላን ሙቀቷም ከባድ ነው ይላል ሳይንሱ። አይደለም ልኝ እንጃ፣ እኔ እርግጠኛለሁ። አሏሽ ኖ፣ ጥያቄው ሪል ኤስ ነው። ጥያቄ ራሱ ወይ እስክሪብቶ ስጠኝና በእስክሪብቶ ያሱ ልጻፈ እንጂ እና በጣም እንትን የሚል ጥያቄ ነው ነው። አይ ምናምን ኤስ ጨመርክበት፣ አይ እንዳይል ደግሞ ኤስ ከየት አመጣ እ ከላይ የሆነች ነገር አድርገን አይስ ካልን ደግሞ ይበዛል። ይሄ እንግሊዝኛ ለአባት ብዙም ጥሩ አርሎ፣ አይስ ጥያቄ ትንሽ ግራ ያጋባል። ግን እንትን ልበል የሌሊት ወፍ መሰለች ዶልፊን

እንደገና ይሰጠ ይመልስ እንደገና እባክህ ከአለማችን ላይ በብዛት የሚጠጣው አ በብዛት የሚጠጣው ቢራም ይጠጣል። አለማችን አሁን በቢራ እንግዲህ ቢራ ይመስለኛል ይመስለኛል ከውሃ ቀጥሎ ሁለተኛ መጠጥ ሰዎች የሚጠጡት ማለት ነው። ቢራ ሊሆን ይችላል፣ ካልሆነ ቡና፣ ካልሆነ ሻይ ሚሪንዳ ኮካ ነው ኮካ እንደሆነ ነው የማውቀው ሚሪንዳ ማልታ